የህይወቴን ግማሽ የእድሜን ግማሽ እሱ ጋር ነው ያሳለፍኩት። ለሱ ዬ የማይጠበቅ እግዚአብሔር የማይፈቅደውን ሃይማኖት የማይፈቅድልኝን ቦታ ወርጄ ገንዘብ ለማግኘት ጎዳና ላይ ሁሉ ወጥቼ ብዙ መከራዎችን አሳልፍ ያለሁ ከሱ ጋር ማለት ነው፣ ማለት እዚህ ሚዲያ ላይ የማይነገሩ ነገሮችን ሁሉ ነው ያሳለፍኩት። እና መጨረሻው ግን ምንድነው? እኔን አካሌን ማጉዳል፣ ጥርሴን ማርገፍ፣ እጄ በሱ ምክንያት ሰዋረ ነው። አሁን እጄ አይሰራም፣ ግን ያለሁት ሰው ሀገር ነው እና እስቲል አሁን እራሱ ማለት ነው እስቲ አሁን እየደወለ የሚያስጠላ ስድብ ከባል የማይጠበቅ ስድብ፣ ቆሻሻ ስድቦችን ነው የሚሰድበኝ። ስልክ ስራ ላይ ሁኜ ልጄ ደግሞ ያለው እሱ እናት ጋ ነው እና ልጄ ምን ሆኖ ነው ብዬ ደንግጬ ስደውልለት የሚያስጠላ ለቃሉ በጣም ይቅርታ ወንድሜ ሸርሙጣ፣ ቆሻሻ የሚባል ስድብ ነው የሚሰድበኝ። እና ይህን ሁሉ ችዬም በፊትም እዚህ አረብ ሀገር ሰርቼ አራት ዓመት ሙሉ ሰርቼ አንድ ብር ሳይኖረኝ ህይወት ይኖረናል ትዳር ይኖረናል ብዬ እያንዳንዱን ገንዘብ በአካውንቱ አስገብቼለት ኢትዮጵያ ትደርስ ግን ከኤርፖርት እንኳን እኔ ታክሲ ከፍዬ ቤት ሄድ ነው ማለት ነው። እና ኮንዶሚኒየም የቆጠብኩትን ኮንዶሚኒየም ማውጥቼ ነው በዓልን ያከበርኩት ከሱ ጋ ሁኜ ማለት ነው። እና ይሁን እሺ፣ ይህም ደግሞ ያልፋል ብዬ እንደ አዲስ እንደገና ደግሞ ከመሬት ተነስቼ ከፍስል ደግሞ ማሳ ሁሉ እንደወንድ ገብቼ ማሳ ሁሉ ገብቼ ህይወቴን በቃ ካውሬ ጋር ጫካ ውስጥ ገብቼ ሁሉ ለፍቼ፣ አሁን ላይ ግን እሱ ለእኔ ያለው ምላሽ ምንም አይነት በቃ የሆነ አምስት ሳንቲም ክብር የማይሰጠኝ ማለት ነው። እስቲል አሁን ስልክ ሳላነሳለሽ ጋር ከህንድ ጋና ከባንጋሊ ጋር እያወራሽ ነው ስልኬን ማታነሽው፣ አንቺ ቆሻሻ፣ አንቺ እንደዚህ በቃ ስድቦቹ የሚያስጠሉ ስድቦች ማለት ነው እና እናቱ እንድፈቷ አትፈልግም። እናቱ በጣም መልካም ሴት ናት። ልጄን ይዛ አሁን በዚህ ኑሮ ውድነት ልጄን ይዛ የኔን እጅ እየጠበቀች ስራ ለማግኘት በስልሳ ምናምን አመቷ ስራ ለማግኘት ደላላ ጋር እየሮጠች ያለች እናት አለችውና፣ እናቱን በጣም ነው መወዳት በጣም ነው ማከብራት። እሱ ግን ያ ምንም አይታየው ማለት አሁንም እስቴል የኔን እጅ ነው የሚጠብቀው፣ የኔን ገንዘብ ነው እየተቀበለ ያለው፣ የኔን ገንዘብ ነው እየበላ ያለውእና በዚህኛው ነው በኩል ደግሞ ቤተሰብ ይናጠቻሉ። አስራ ሶስት አስራ አራት አመት ሙሉ ከወንድሞቼ ጋር አልነጋገርም። ይሄን ሰው ለምን አገባሽ ህይወትሽን ያዘበራርቀዋል ተብዬ ማለት ነው። ግን የመጀመሪያም ስለነበረ ማንንም አልሰማሁም ነበር። ግን ይሄንን መከራ ከፈለችልኝ ብሎ እሱ ምንም አይነት ክብር እየሰጠኝ አይደለም ከመርገጥ ከማንኳሸሽ ውጪ ማለት ነው። እስትል ስንጣላ ፌስታልን ይዞ ነበር ከቤት የሚያስወጠኝ ማለት ነው። እና ይኸውም ሆኖ ደግሞ ተመልሼ ወደ እሱ ነው የሄድኩት ምክንያቱም እዛ ጋር ቤተሰቤ ጋር ተቋርጧል፣ ግንኙነቴ ተቋርጧል። ከእናቴ ከአባቴ፣ ከቤተሰቦቼ ጋር ተቋርጧል፣ ግንኙነቴ ። ስለዚህ ያለኝ ቀሪ እሱ ብቻ ነው ብዬ ህይወቴን ሙሉ ለእሱም ሰጥቼው ምንም የሚመለሱ አይደለም። አሁን አንድ ጥርስ የለኝም በቦክስ መቶ ማለት ነው። ቀኝ እጄ ሙሉ ለሙሉ አይሰራም። አሁን እዚህ ስሰራ በጣም ነው የሚያምን በጣም ማለት ነው ይሰማኛል ረጅም ስራ እንደዚህ እቃ ሳጥብ ልብሶችን ምናምን ስተኩስ ምናምን እጅ ይሰማኛል። ያ ምንድነው ከደረጃ ላይ ወሩሮኝ በጀርባ ወድቄ እጅን የደረጃው ጠርዝ መቱኝ ማለት ነው። ሁለቱ ጣቶች የወልቀው በሕክምና ነው የተመለሱት። ይህም ሆኖ አልተወኩትም። ምንም አማራጭ የለኝም ነበር። ወንድሜ እና ወንድሞችን ሁሉ አጥቼ ቤተሰቤ ሁሉ በሱ ምክንያት አጥቼ አሁን ስፈተው ግን እኔ ማስፈራራት ነው የጀመረው ማለት የገንዘብ መቀበያ ያደረገኝ ነኝ ማለት ነው። ይህን ያክል ገንዘብ ካለች እንደዚህ ነው ማረግሽ። ይህን ነው የምለቀው። ይህንንም አክል አመት ከእሱ ጋር ኑሬ ተጨቁኝም ምንም አይነት ግድ አይሰጠውም ለእኔ ማለት ነው። ግድ ምንም ማለት ነው የፈለገ ነገር ቢሆን ለእኔ ይህን መስዋዕት ከፍላለች ብሎ አያስብም። ግን እናትየ አሁንም እንዳለ ነው የምታስበው፣ ትዳራችን እንዳለ ነው። እኔ ግን ወደዚህ ሀገር ስመጣ የመጨረሻ ተስፋዬን ቆርጬ የወጣሁት ማለት ነው። ከቤት ሲያስወጣኝ ማርያምን ነው የምልህ፣ አንድ በፌስታል ልብሶችን ይዤ ነው። ዘመድ ገይች ወደቁት ማለት ነው። የባዳ ዘመድ አስጠግቶኝ ነው ወደዚህ ሀገር ለመምጣት ፈለገ እግዚአብሔር ነው የምልህ። እግዚአብሔር የማይወደውን ሆቴል ገብቼ ነው ለዚህ ሀገር ለመምጣት ብር ያጠራቀምኩት ማለት ነው። ለምርመራ ሆነ ለየትኛውም ነገር ሆቴል ገብቼ ነው ገንዘብ አግኝቼ ወደዚህ ሀገር የመጣሁት። ምንም አልነበረኝም። ሳስበው ልጅም ደግሞ እናቱ ስራ የላትም፣ ልጅም ትምህርቱን ሊያቋርጥ ነው። እናትየዋም ደግሞ እኛን ብላ ጎዳና ልትወጣ ነው። ያላትን ንብረት ሁሉ ጨፍሳለች። እኔን ልጅ ለማሳደግና ኢትዮጵያም ሆኜ የሰው ቤትም እና አሁንም እሱ እኔ ሊተወኝ አልቻለም። እያስፈራራኝ ነው ማለት አሁን እኔ ከእሱ ጋር ብላይ እግዚአብሔር የቱ ጋር ነው የሚጽፍብኝ ኃጢአት የቱ ጋር ነው ጥፋቴ? አንዳንዴ ተስፋ ቆርጬ ራሴንም ለማጥፋት ሞክራለሁ። ግን ደግሞ ልጅ አለ። ግን ደግሞ ዓይነ ስውር አባታለኝ ከኔ ብዙ ሚጠብቅ አባታለኝ ደካማ አባታለኝ እናት አለኝ። ስለዚህ እነሱን ለማን ጥዬ ብዬ የልጅ መከራ ላሸክማቸው ምንና ደግሞ መንሸጠተክራሉ ግን አሁንም ትወኝ አልቻለም። እንዴት አርጌ ነው መተው የምችለው? ልጄ ነው የሚጠቀምበት ስልክ አላነሳ ስለው በልጄ ወይ ሲያስልካል እማናፍቀሽኛል ላደቡለኝ መልክ ሉ ሊጠፋ ቢለው ያለን ልጅ ደግሞ ሆዴን ያባቅበዋል። ስለዚህ ለዛስን ደግሞ ደብላል። ቤተሰቡ በሙሉ ሱሰኛ መሆኑን ያውቃል። ግን ማንም ሰው ከጎን የሆነው ይህንን ልጅ ሱሱን እናስተወ ያለኝ የለም። ምንድ ነው ሚሉኝ፣ አግብተሽ የለን ለምን ፈለግሽ አትወጪው? ባልሽ አይደለ አካልሽ አይደለ ማዳን ያንቺ ሽፋንታ ነው የሚሉኝ እንጂ ማንም ሰው እስኪ ወደ ጸበል እንውሰደው ብሉ ማንም የጠፊ ከፍለ እና መስዋዕት የከፈለችው እናቱ ናት። ከኔ ጋር ማለት ይህን ሁሉ መስዋዕትነት የከፈለችው እናቱ ብቻ ናት። ቤት ሽጣ ቤት እንኳ ገዝታ ከብቶች እንድናረባ ፈቅዳለን። ከብቶች ስናረባ ሌሊት አስር ሰዓት ተነስቼ ከሱሉ ወተት ተሸክሜ አዲስ አበባ ሽጬ ስመጣ እቤት ተኝቶ አገኘዋለሁ እና ያት ቆይተሽን ይለኛል። ታክሲ አጥቼ ወይ የሆነ ነገር በፊት ከምገባበት ሰዓት የተወሰነ ዝንፍ ካለ ከማንም ጋር ስትላላሽ አይደል? ይሆንሽ ጥፊም አለብን። ለማውራት ደግሞ ማታ ሲመጣ እናወራለን ማለት ሞቅ ብሎት ነው የሚመጣውና ከኔ ጋር እንሶ ላላ ለመጋፈፍ ነው። አሁን ይህን ጭቅጭቅ የምታነሽ ከአመመኝ እኔ ጋር ላለመተኛት ከኔ ጋር እንሶ ላላ ለመጋፈፍ ነው አይደል? አመመኝ ብለሽ የምታወርም ስድብ አለ። ሲነጋ ደግ

ለሱ ስል ለሱ ስል የማልፈልገውን ነገር ህይወት ሁሉ ገብቼ አይቼዋለሁ። ግን አሁን ላይ ለሱ ስል ማለት አልነበረብኝም። ራሴ ነኝ ለራሴ ራስ ወዳዱኝ። እሱን ላለማጣት ብዬ ነበር፣ ግን ስህተት ነው። አሁን ላይ ግን ሊተወኝ አልቻለም። እንዴት ላድርገው ወንድሜ እባክህ? ምንም ስራ መስራት አልቻልኩም እዚህ ራሱ